ኢትዮጵያም ቢሆን የሆነበት ልንሄድ እንችላለን። እሱን እርግጠኛ አይደለም። አንድ ካሜራ ማናችን ሰውየው ፈዞ እስኪ ቀር ድረስ ቡራ ልክ እንደ መጀመሪያ ልጁ ትቅፍ ብሎ ሀይሚ ብዙ ተወስታ እያስቀመጥክ ነው ቡራ ለልጆች ማለት ነው። እንዴት ነበረ እናታችንን ያደረግካት የት ነበር ምናምን? በቃ ሰውየው ፈዞ ቀረ። ለማንኛውም ማለት ነው ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደና ናችሁ? ዛሬ ቤት ውስጥ አልነበርኩም የሚዋልኩት። አሁን ስመጣ ልክ እንደገባሁ የነብርኬ ቪዲዮ ሲወርድልኝ ደንግጠን ነበር። እንደዚህ ሆነ ዲዳ ማዲሆ ገጠማቸው ብዬ በቃ እንዴት እንደደነገጥኩኝ አጠይቁኝ። ግን እግዚአብሔር ይመስገን ስልኳ ጠፋ ነው ኃይሜ የተባለው ግን ተገኝቷል። ኢትዮጵያ ቢሆን አይገኝም ነበረ። ብዙ ጊዜ ኃይሜ ያው ስልክ ይጠፋበታል። እንግዲህ እንደምታውቁት ወይ ቡራ መቶ ሀምሳ ሺ መቶ ሀምሳ ሺ በመቶ ሀምሳ ሺ ሰው ቢሰጥ በመቶ ሀምሳ ሺ ፊት እንደጠፋ ልታስረዳን ነበረ ፈጣሪ መለሰው ማለት ነው። አይ ግን ኢትዮጵያ ላይ ቢሆን ኖሮ ይጠፋ ነበር። እዚህ ሀገር እንኳን ያው እናንተ መሄጃችሁም ስለደረሰ ወይም ደግሞ ያረፋችሁበት ሩቅ ቦታ ከሆነ ድጋሚ የማትሄዱበት ከሆነ ነው እንጂ ሰኩሪቲ ጋር ነው የሚቀመጠው። እዚህ ሀገር እንኳን እንደ ኢትዮጵያ አይደለም። ብቻ ግን ያም ሆነ ይህ እንኳን ስልክሽ ተገኘልሽ ሀይሚዬ ማለት ነው። በዚህ አጋጣሚ ቡራ ራሱ በጣም ደንግጧል። ይሄንን ስልክ ብዙ መሥዋዕትነት ከፍላበታለች ሀይሚ። ከዚህ በፊት እዝ የሚላችሁ ከሆነ ምግብ ቤት ገብታ ቡራ ክፈይ፣ እኔ ብሬ የለኝም ሲላት አልከፍልም ያለች ልጅ አልከፍልም ብላለች። እንዲ ስልኩን እንዴት ሰጣለሁ ከፈለክ ጃኬትህን አስይዝ ብላለች። ና የእሱ ስጦታ ስለሆነ በጣም ከመደንገጧ የተነሳ ኤርፖርት ውስጥ ራሱ ብዙም አ ፊቷ ጥሩ አደለ፣ ማሟታል ምናምን እያለ ነበር። ብሩክ ፈጣሪ ማሪሽ አደንግጭ። ብዙ ጊዜ ሀይሚ ስደነግጥ ራሷን ያማታል፣ እና የሆነ የሚያስጨናንቅ ነገር ስታይ፣ የሆነ ጭንቀት ውስጥ ስትሆን ራሷን ያማታል። ብዙ ጊዜ ቪዲዮ ላይ ሰምታችኋት ከሆነ እውነት እኔ ራሱ ደንግጫለ፣ የምር ጠፍቶ መስሎኝ ማለት ነው። በጣም ሌሎ ማለት ነው። እና ሰላም ነው ቤተሰብ፣ ምንም አዲስ ነገር የለም። ከእኔ ቀድማችሁ ሁሉንም ነገር ሰምታችሁታል። እኔ ደግሞ የሰማሁትን ወደ እናንተ ይዤ እመጣለሁ። በነገራችን ላይ ዛሬ ወይ በጣም ቤዚ ነበርኩኝ ቤታችን ውስጥ አዚማ ነበረ በቃ እዛ ሄጄ ውዬ እናት ይዋጋ ሄጄ ውዬ ነው የመጣሁት ልክ ስመጣ እንደሆነም ከሹፌሩ ጋር ተከተዬ የመጣሁ ነው እንጂ እነሱማ እያድራሉ እዛው አይመጡም እኔ ግን እዛ ስለማይመቸኝ ጫጫታ ምናምን ስላለ ቪዲዮ ለመስራት ብዬ መጣሁ እናንተ ወይዬ ቪዲዮ ፎንቃ እኮ በቃ እኔ ጥራ ነው የሚያደርገኝ የምር እና እዛ ደግሞ ዋይፋይ አይመችም ይወጣል ይገባል፣ ሲሰጧቸው ማለት ነው። እዚህ ያው በረንዳ የተለመደ በረንዳ ላይ ሆኜ ይሰራልኛል። ከዛ ውጪ በነገራችን ላይ ማለት ነው ቪዲዮ ላይ እኛም እንደዚህ ዘና ዘና ብለን ስንመጣ ምናምን። እኔ አሁን የት ሆኜ እንደምሰራው ብታቁ! አሁን ክላሴ አይሰራም ዋይፋይ ማለት ነው የምሰራበት ቦታ አይሰራም። እንዲህ ተደብቄ እዛች ቦታ ላይ ሄጄ ልክ ቡራ ቡራ ቪዲዮ ሲለቀቅ አውቃለሁ። በቃ የሌላ ሰው አላይም ቲክቶክ ላይ ነው ማየው ሌላ ሰው እንደዚህ በአጋጣሚ እንጂ ኔት ስለሌለ ማለት ነው። እና እንደዚህ የሆነ ነው እየሰራን ያለ ነው። ቤተሰቦች የምትረዱን ቤተሰቦች ተረዱን ማለት ነው። አንዳንዶቻችሁ ደግሞ ያው እንግዲህ ለመረዳት ሞክሩ፣ ምንም ማድረግ ስለማንችል ማለት ነው። እና ግን ዛሬ ደስ የሚል ቆይታ ነበረ። በስመ አብ በስመ አብ በስመ አብ በጣም ደስ የሚል ጊዜ ነበረ። እውነት ከእናንተ ከምን ልትሄዱ ስትሉ በቃ ፏ ብላችሁ አስደመማችሁን። አይገርምም? ልትሄዱ ስትሉ እስከዛሬም ፏ ብላችኋል፣ ግን የዛሬው ደግሞ ለየት አለብኝ። በቃ ለየት ያለ አልጠበኩም። እንደዚህ እውነት በጣም ነው የሚያምረው የነበረው የሄዱበት ቦታ የማታው ምናምን። በነገራችን ላይ ዱባይ በማታ ነው ደስ የምትለው። ምክንያቱም እዚያ አገር ቀን ነው ተኝተው ውለው ማታ ውር ውር ውር የሚሉት ማታ የሚወጡ ሰዎቻችን ራሱ እንኳን አሁን ረመዳን ሆኖ ማለት ነው። እና ማታ ላይ በጣም አሪፍ ነው። ሌላው ሲቀጥል እንግዲህ ያው ቡራ ይመስለኛል እዚህ ሀገር መንጃ ፍቃድ አውጥቷል ይመስለኛል። ቢናያን እንግዲህ የፈለጋችሁትን ነገር ያስተካክልላችኋል፣ ማግኘት ትችላላችሁ በምፈልጉት ነገር ብሏል። ያው የሚሰራውን ነገር ግልጽ አላረገም። ከድራይቨር ውጪ ግን ይመስለኛል። ብሩኬ እዚህ ሀገር ሹፍርና የተለማመደ ይመስለኛል ሳስበው ማለት ነው። መንጃ ፍቃድ እዚህ ያወጣ ይመስለኛል። እና በቀጣይም ያው እዚህ ለመኖር በጣም ደጋግመውታል። ሀይሚና ብሩክ እዚህ ለመኖር በጣም ደጋግመውታል። እንግዲህ የልባችሁን መሻት ይሙላላችሁ ፈጣሪ። ያው እንዳገርም ባይሆን በእርግጥ ሸሸት ብሎ መኖር ጥሩ ነው ይባላል። የሆነ የተደላደለ ነገር ካለ ሸሸት ብሎ መኖር ጥሩ ነው። አንዳንዴ ከምትወዱት ከምትወዱ ሰው ጋር ደስ ይላል። ያው ራሳችሁን ጠብቃችሁ ትኖራላችሁ። ምክንያቱም ግን ሀይሚዬ እኮ ትናንትና ኑሮ ውድ ነው ብላለች። እዚህ ያው ቋሚ አሪፍ ስራ ካለ ጥሩ ነው። ምንም አይልም ኑሮ ማለት ነው። እዚህ ሀገር ከኢትዮጵያ አይበልጥም። አሁን ላይ እናቴ ከቀንቀን ኢትዮጵያ ኑሮ እየተቃጠለ ነው። በዛ ላይ ሁል ቀን ሮሮ ነው። ሰው በስርዓት አይሰራ፣ በቃ ሁሌ በቃ ስራ ስትከፍቱ የግብሩ የምኑ የምኑ ኦኦ ነው ሁል ቀን እና ብቻ ስነ ስርዓት የላትም አገራችን። ያው ስነ ስርዓት እንዲኖራት እግዚአብሔር ይርዳት። ስልኩን አገራችን ቢሆን አይመለስም የተባለው ያለው ቡራ ሁላችንም ለአገራችን በዚህ መልኩ እንደዚህ ለማድረግ መሞከር ነበረብን። አይ አብይ ቢሰማ ጥሩ ነበር፣ አብይ ቢሰማ ጥሩ ነበረ ማለት ነው። ስልኩ መገኘቱ በጣም ገርሟቸዋል። ግን አይሚ ደንግጣለች፣ ብሩኬ ራሱ ደንግጧል። ፊቱ ትክክል አይደለም። እውነትም ደግሞ ያስደነግጣል። ገና አሁን ከተገዛ ወር ራሱ ሞላው፣ ወር ነው ሁለት ወር፣ የሆነ ወር ነው ሁለት ወር፣ እንደዛ ነው የሚሆነው። እና እንዴ 150 ሺህ ብር ወጥቶበት፣ እንዴ አረ፣ እንኳን ተገኘላችሁ። እንዴ ሃይም እየተኬር አድርጊ። ስልክሽንማ ካሁን በኋላ ማለት ነው ቦርሳሽ ውስጥ አድርጊ፣ በእጅሽ አትያዥ። ብዙ ጊዜ በእጅሽ ትይዣለሽ አንቺ ማለት ነው። እና በእጅሽ አትያዢ፣ ቦርሳሽ ውስጥ አድርጊ። ሌላ በተረፈ በጣም ሌላም ጊዜ ድገሙት። አሁን በበዓል በረመዳን ጊዜ መታችሁ፣ በቃ ከማንም ሰው ጋር ሹልክ ብላችሁ መታችሁ፣ ሹልክ ብላችሁ ሄድት። አረ አረ፣ ሼም ነው እንዴ! ምናስባችሁ ነው ግን ያለ ነገሩ ያው እናንተ ዋናው እናንተ ደስተኛ መሆናችሁ ነው። እናንተ ደስተኛ ከሆናችሁ የኛ በቪዲዮ እኛ በቪዲዮ እንደሰትባችኋለን። ምንም ችግር የለውም። ሞር ደግሞ ያኔ በቃ ያው ያ አመጣጣቸው ጉዳይ ነው እንጂ በጣም ብዙ ሰው ነው ያገኛቸዋል ብዬ ገመትኩት እኔ ራሱ ማለት ነው። ምናልባት ወይ ያልተለቀቀ ፎቶ ምናምን ሊኖር ይችላል። ደግሞ አይኖርም። ምክንያቱም ለምን ይለቁታል? አላቅም እንግዲህ ወደፊት የምናየው ሆነ። እኔ ግን ብዙ ሰው ነው የጠበቅኩት ግን ያው ያየሁት አንድ ብቻ ማይኪንግን ብቻ ነው ያየሁት ማለት ነው። እኔ እንኳን እኔ ስላልተመቸኝ ነው። እኔ አልተመቸኝም በጣም ምንም ጊዜ አጥቻለሁ። እና ደግሞ ያው ቤተሰቦችም ብዙም ፍቃደኛ አልነበራቸው እኔ እንዳገኛቸው። ግን እኔ ብፈልግ ኖሮ አገኛቸው ነበረ። ግን በየትኛው ጊዜ ስራ የለቀቀ ያልሆነ በስተቀር ደግሞ አንድ ቀን እነሱን ለማግኘት ብዬ ስራ መልቀቅ ይከብዳል። ምክንያቱም ለሰላም ነገር ስለሆነ ማለት ነው ለኖርማል ነገር ስራ መልቀቅ ይከብዳል። እና በዛ ምክንያት ያው ሳላገኛችሁ ስለሄድኩ ትንሽ ከፍቶኛል። ግን ደግሞ ምንም ማለት አይደለም። ዋናው እናንተ መደሰታችሁ ነው። በድጋሚ ግን ስትመጡ እንደምንም ብለን እንሻላህ አይቀርም እንዴ እንዴ እንዴ እንዴ ብሎ ነገርማ የለም ቦታውን ግን ለቀቃችሁ ለእነንትና ለነሩታ ሩታ እነ ሩታም ይመጣሉ ዴ ቦራ ለሩታም ይዜ ሁለተኛ ሶስተኛ ሆናለሁ ብለ ነበር ለነገሩ እንዴ ምንድ ነው ቃል ይሻር ይሰረዛል የራስህን ንግስት አምጥታ አዝናንተል ስለዚህ እነሱ ደግሞ በተራቸው ይምጡ እንግዲህ የዛን ሰአት ማንም ስላልነበረ ነው በህይወት ውስጥ አሁን በህይወት ውስጥ ሀይሚ ስላለች ሀይሚ በፈለገችው መንገድ እየመራችሁ መሄድ እንደዛ ነው በጣም ደስ ይላል፣ ዛሬ ማለት ነው። እግዚአብሔርን ታቅፎ ቅብጥ ሲያደርጋት እንዴት ደስ እንዳለኝ። በነገራችን እንደዚህ ቅብጥ የሚያደርግ ወንድ ደስ ይለኛል። እኔ ያው ብዙ ጊዜ ይከፋቸዋል እንደዚህ ስል፣ ምንም ማረግ አልችል። እንግዲህ ስሜቴ ነው በቃ። አሁንስ ደስ ይለኛል እንደዚህ ፍቅረኛውን ቅብጥ የሚያደርግ ወንድ፣ በጣም የምወደው እና የምሬ ነው። በጣም ነው ደስ ያለኝ። ሃይሚየም በጣም ደስ ብሏታል፣ ከመላችሁ በላይ ማለት ነው። እና ሌሎቻችሁ ወንዶች እንግዲህ ከብሩክ እያያችሁ ተማሩ። ምክንያቱም ሚስቶቻችሁ ወፍራም ከሆነች እንድትከሳ አድርጉ። እንደፈለጋችሁ መታቀፍ እንዲመቻችሁ፣ እንደፈለጋችሁ ማድረግ እንዲመቻችሁ፣ ያው ከሀይሚ ተማሩ። እንግዲህ ሀይሚ ለምን እንደ ያለወፈረችው ጠይቋት፣ እሷን ታስረዳችኋለች ብዬ ተስፋ አለኝ ማለት ነው። እና ልክ እንደ ብሩኬ ጥቅፍ እያላችሁ በቃ የሆነ እንጆይ እንድታደርጉ በፍሪደም አንዳንዶቹ እኮ ሲታቀፉ የሚወድቁ አሉ፣ አይታችኋል ቲክቶክ ላይ። እና ሚስቶቻችሁ እንዳይወፍሩ ተጠንቀቁ ምክንያቱም እንደ ሀይሚ ወርቅ እንድትሆኑ ማለት ነው። ምክንያቱም እውነት ቀጥናቷ እኔ በጣም ደስ የሚል ቀጥናቷ። ምክንያቱም ብሩክ ላይ ሄዳ ለጠፍ ስትል ደስ ነው የምትለኝ። እግዚአብሔር ዛሬማ እነሱ የሚለያዩን የመሰላቸው ተቃቅፈው ማለት ነው ዛሬ ማለት ነው ከማንኛውም በተለየ ደግሞ እዚህ ሀገር እንደዛ ስትሆኑ በተለይ እንደዚህ ሞል ውስጥ ምናምን እንዲህ ተቃቅፋችሁ ስትሄዱ ምናምን ማንም ቸካ ያደረጋችሁም ማንም ማለት ነው በፍሪ ደም ነው እንትን የምትሉት። ኢትዮጵያ ግን እንደዚህ ብትሆኑ እቺ ደግሞ እንደዚህ ሆና ይህ ምናምን ምናምን የሚባል ነገር አለ ኢትዮጵያ ላይ ማለት ነው። እኔ አልተለመደም። እንደውም ተሻሽሏ መሰለኝ። ኔ እኔ እንግዲህ ከአስር ዓመት በፊት ነው የማውቀው እንደዛ ማለት ነው። የዛኔ በጣም ተሳቁ ነው ሰው እንኳን ተቃቅፎ እንደዚህ ጎን ለጎን መሄድ ራሱ። እንዴት በደንብ ነው የሚያዋቸው ማለት ነው። እዚህ ሀገር ደግሞ ምንም ችግር የለም ቸክም አያደርጓችሁም እና ደስ ይላል። በፍሪደም ነው በቃ ሲዝናኑ የነበሩት ይህንን ቀን እስከዛሬ ብደግሙት ምን አለበት። ስማም የዛሬው ቀን በጣም ነው የተመቸኝ ከምላችሁ በላይ ማለት ነው። ከድካም መጥቼ በቃ እስከ መጨረሻ ቪዲያቸውን አይቼ ጨርሼ ነው ቪዲዮ የሰራሁት። ብዙ ጊዜ ቪዲያቸውን ሳታይ ነው ቪዲዮ መሰሌ ትላላችሁ፣ እና አንዳንዴ የማይገባኝ ነገር ነው እኔ ለቤተሰብ የምጠይቀው ማለት ነው። እና ዛሬ ምንም ቅር ያለኝ ድንግሬ ያለኝ ነገር የለም እና በሰላም ግቡ። ራስ ካሁንማ ይገባሉ። ቪዲዮ እኮ የተለቀቀው በኢትዮጵያ ገብተው ነው። በእርግጠኝነት ግን ዱብዳ በስመ አብ ረብ ኢየሱስም መጥተ ይሄድት ለነገሩ ነገ ሳምንታቸው አርብ ቀን አይደል የመጡስ? ከዛ ብዙ ብዙዎቻችሁ ሃይሚን ትምህርቷን ትታለች ምናምን እያላችሁ ነበረ። ትምህርቷን አትተው ኦንላይንም መማር ትችላለች እኮ። ኦንላይን ላይ መማር ትችላለች። እንደ እንትን አይደለም፣ እንደ ዩኒቨርሲቲ ወይም ኤግዛም ምናምን አይደለም። ይሄ ራሱን የቻለ መደበኛ እንትን ስለሆነ ኦንላይን መማር ትችላለች። አረ ትምህርቷንም አትተውም እናንተ፣ እንዴ! እንዴት ለምን እንደም ተው፣ ስንት ዓመት የለፋችበትን ለምን ብላ ትተዋለች? ትምህርቷን አትተውም። ግን በኦንላይን የሚሞሉ ነገሮች ሲኖሩ ጊዜ ሲኖራት ነው እንጂ እንደዚህ አስተካከል አይመጣችው እንደዚህ ትምህርቷን እኔ ተዋለች ብዬ ያል ብዙዎቻችሁ ብዙቻቹ እየጠየቃችሁ ነው። እንደዚህ እና እኔ ተዋለች ብዬ ያል ገምተም ብትቶ ደሞ አብራርታ አብራራታ ተነግራችሁ ነበር። ከቤተሰብ ጫረቃ ፋሚሊ ከቤተሰብ ምንም አይነት የተደበቀ ላይፍ የለውም በነገራችን ላይ። ሁሉ ነገር ግልጽ ነው ለቤተሰቡ በጣም ግልጽ ነውእና ብዙዎቻችሁ እያሰባችሁ ነው፣ ጠይቃችሁ ጠይቃችሁኝ ነበረ። እኔ ተዋለች ብዬ አልገምትም፣ ገምተም በፍጹም ግን ያኔ መረጃ የለኝም ግን ተዋለች ቢሚልቅድ የለኝም በፍጹም ማለት ነው። እና ወድ ቤተሰቦቻችን ጨረቃ ፋሚሊ እነዚህ ፏ ብሎ ወደ ኢትዮጵያ ተመልሶላችኋል። በድጋሚ እንግዲህ እንዲመጡ እንዲመጡላችሁ ከፈለጋችሁ ትኬት ቆርጣችሁ ጥሯቸው፣ ማረፊያ አስተካክላችሁ ጥሯቸው። እዛ ውስጥ እኔም አለሁበት። ምን ይመስላችኋል? አረ ይሄማ አድርገዋለሁ ስትል ነበረ። ማናት? ስሟን አልጠቅስም። እኔም አለሁበት በድጋሚ መምጣት አለባቸው። የሆነ ሀገር ወስድሻለሁ ሲል ደግሞ ቱርክ ሊወስዳት መስሎኝ ደነገጥኩኝ። ከዚህ ወደ ከዚህ ወደ እዛው ወዴት ነው ሪሙቭ ባንዴ ለካ ኢትዮጵያ ነው። ብቻ ደስ ሲል ጊዜ ነበር። ብቻ በጣም በጣም ደስ ብሎኛል። ቤተሰቦችም ደስ እንዳላችሁ ተስፋ አለኝ ማለት ነው። ከዲካም በኋላ እንግዲህ በነብሩክ ቪዲዮ ዘናፈታ ፈታ እንዳላችሁ ተስፋ አረጋለሁ። እናንተም በሰላም ግቡልን፣ ቡቡና ሃይሚ ሰላም ግቡ። እንዲሁም ቢናዬ ደስ በሚል ሁኔታ አስተናግዷቸዋል። ለሌሎችም ያው ከስተምር እንዲያገኝ በጣም ብዙ ጥረት እያደረገም ነበርም ስልኩንም ኢንስታግራሙንም እሰጣችኋለሁ እያለ ነበር ቡቡ። በዚህ አጋጣሚ ለአንድ ሳምንት ይናፍቅ። በመጀመሪያ ማን ይናፍቃል? ሀይሚን ይዛል። ያው ስለዚህ ይናፍቀኛል ቢኒያም ብሏል። እና ምን ያክል ጥሩ ጓደኛቸው እንደሆነ ነው በዚህ በአጭር ጊዜ ውስጥ። እውነት በጣም ደስ ይላል፣ እንደዚህ መልካም ጓደኛ ማግኘት ማለት ነው። እና ደስ የሚል ጊዜ ነበረ። ለእኛም አዝናንታችሁናል፣ ተፍታተናል። ብሩክም የመጣበትን ጉዳይ እየተሯሯጠ ጨርሷል ብዙዎቻችሁ ያው ለምንድን ነው የመጣው ለሥራ ነው ብሎ ነበረ መቼ ነው የሚሰራው ምናምን ብላችኋል እኛ ምን እናያቸው እንግዲህ 10 ደቂቃ 20 ደቂቃ ቪዲዮ ላይ ነው ከዛ በኋላ ያለው ጊዜ በምን ጊዜ እንደሚያልቅ አናቅም ስለዚህ ያው እየተሯሯጥኩ ነበር ምንም ጊዜ ያልነበረኝም ብሏል እንዳያችሁት እንግዲህ እውነቱም ደግሞ እንደዚህ አይነት ጊዜ ብኖረው እቺ ልጅም ቦታ ብቻ አይደለም የሚሄዱት ብዙ ቦታ መሄድ ይችላሉ እንግዲህ ቀኑ ሙሉ ምንም ስራ ባይኖር ኖሮ የተለያየ ቦታ መሄድ ይችሉ ነበር ስለዚህ ያው በስራ ጉዳይ ወደዛም ወደዚህም እያለ ጉዳዩን አስተካክሏል በሌላ ጊዜ በድጋሚ ይመጣል ትመጣለች ቅመሟ ይመቻችሁ ቤተሰብ ይህን ቻናል ላይክ ሰብስክራይብ ሼር አድርጉ እንግዲህ ዛሬ ምንም ያየሁት ነገር የለ ኮመንት ላይ አልገባሁ ምን አላልኩ ከችነው ያልኩት ዝም ብዬ እንደወረደ እና መልካም አዳር ሁንላቸው አሁን ሰዓቱ አልፏል